አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለው። የበስቡሳ አሰራር ነው። አንድ የእኔን ጠሪቃ ነው የማሳያቸው። አንድ ገሽታ አድርግ ያለው አንድ ደግሞ ሀሊብ ኔዶ ሁሉም በዚህ ልክ ነው የሚሆነው። አንድ ሁለት ሁለት ሀሊብ ኔዶ አደረጉ። በዚሁ ደግሞ እንደዚሁ ሁለት ሰሜል ማለት ነው የበስቡሳ የበስብሳ ሁሰሜት አደረገውን፣ ቤኬን ፓውደር በትንሿ ማንኪያ አንድ ዘባዴ። ይሄ በራሴ መንገድ ነው ዘባዴ ወይ ሁለት ማንኪያ በጣም ቆንጆ ነው የሚያደርገው። መሻርፋ ተባለ ካለ በጣም በጣም ቆንጆ ነው የሚያደርገው። ወይ ሁለት ማንኪያ ይጀምራለሁ። እንደዚህ ደግሞ ዘይት እሮብ ያ እሮብ ሳይሆን እሮብ ጉዳይ ማለት ነው። ሊሞላ እሮብ ጉዳይ ደግሞ ስኳርም እንደዚሁ ህብረት ጉዳይ ሳንሞላ ትንሽዬ ስቲል በጣም ቆንጆ ነው የሚሆነው። ደምብ እዚህ ጋ ትንሽዬ ውሃ ወተትን ማድረግ ትችላላችሁ። መቀረጫ ስለሌለኝ ሊታይ ይችላል። አሁን እንደዚህ በነገራችን ላይ እንደ ዳቦ ወይንም እንደ ኬክ በደንብ ይሄ ኃይል የሚፈልግ